ቴምር ሪል ስቴት አዲስ ያወጣቸው ሳይቶች አሉ። ሳር ቤት አካባቢ አንድ ሳይት አውጥተናል። አቧሪ አካባቢ አንድ ሳይት አውጥተናል። እንዲሁም ደግሞ ገላን ኮንዶሚኒየም አካባቢ ደግሞ የንግድ ሱቆችን በጣም ብርካሽ በሚባል ዋጋ አውጥተናል። አሁን አዲስ ላወጣናቸው ሳይቶች 100 ፐርሰንት ለሚከፍሉ ሰዎች፣ ለምሳሌ በካሬ ከ69 ብር ጀምሮ እየሸጥን እንገኛለን ማለት ነው። እስከ 35 ድረስ ቅናሽ አድርገናል። ያ ማለት ባለ ሁለት መኝታ ከ5.7 ሚሊዮን ጀምሮ ደንበኞቹ መግዛት ይችላሉ ማለት ነው እኛ በታይም ቤዝድ ሳይሆን በፕሮግረስ ቤዝድ ነው እናስከፍለው ግንባታውን እያዩ በትክክል ቤታቸውን አይተው ከእኛ ጋር አብሮ ይገነባሉ ማለት ነው ወደ 500 ዩኒቶች ኦልሬዲ ለደንበኞች አስረክበን ደንበኞቻችን እየኖሩ ነው እያመሰግነን እየኖሩበት ነው ተመራጭ የሚያደርገን አንደኛ በኢትዮጵያ ብር ነው የምንሸጠው ሁለተኛ ደንበኞች አንድ የበገዙት ዋጋ ነው ቤታቸው የሚረከቡት። ምንም አይነት የዋጋ ጭማሪ ፕራይስ ካሌሽን የለውም። ኦልሬዲ አንድ ሰው ከአንድ ቤት ከ3 ሚሊዮን እስከ 5 ሚሊዮን ባለው ዲስካውንት ያገኛል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቼ ቤቶችን ባለበት ሰዓት በተመጣጣኝ ዋጋ በማድረስ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በከተማችን አዲስ አበባ መሀል በሚባሉት ሳር ቤትና አዋሪ ላይ አዲስ ሳይቱ ከ35 ፐርሰንት ቅናሽ ጋር እንዳወጣ ሰምቼ ስለሱ በቂ መረጃ ለመጠየቅ ነው የመጣሁት። እንግዲህ ቤት ለመግዛት እየፈለጋችሁ ላላችሁ ተመልካቾቼ ቅናሽ ስላለ ለእናንተ ይጠቅማችኋል ብዬ አስባለሁ። እኔ ነው አሚን ነኝ ቻናላችን ኑሮ በሸገር ነው አብራችሁን ቆዩ ታዲያስ ሰላም እንዴት ነህ እንዴት ነሽ እኔ ነው አሚን እባላለሁ ከኑሮ በሸገር ነው የመጣሁት በቅድሚያ እስኪ ራስህንና እዚህ ቴምር ፕሮፐርቲስ ላይ ያለህን የስራ ድርሻ አስተዋውቀን እሺ አመሰግናለሁ እንኳን ደህና መጣሽ ቴድሮስ እባላለሁ በቴምር ፕሮፐርቲስ ውስጥ የሽያጭ ተቆጣጣሪ ነኝ ስለዚህ እንኳን ደህና መጣሽ በድጋሚ ቆይ ይሄ ቴድሮስ። እኔ እንግዲህ ዛሬ ወደ ድርጅታችሁ ወደ ቴምር ፕሮፐርቲስ ብቅ ያልኩበት ምክንያት በከተማችን መሀል የሚባሉት አዋሪና ሳር ቤት ላይ አዳዲስ ሳይቶችን ላውንች እንዳደረጋችሁ ለሽያጭና የሰላሳ አምስት ፐርሰንት ቅናሽ እንዳዘጋጃችሁ ሰምቼ ያው ስለሱ መረጃ ለመጠየቅ ነው። በትክክል እኛም አሁን ያወጣናቸው ሳይቶች አሉ። ስለዚህ እሱን የበለጠ መረጃ እንድሰጥሽ እባክሽ ወደ ቢሮ እንሂድ እዚህ በቃ እሺ ቴድሮስ፣ እንግዲህ እንደነገርከኝ ከሆነ ሎኬሽናቸው ያለው ከተማችን ላይ መሀል የሚባል ቦታ ላይ ነው፣ በሳር ቤትና አቧሪ ላይ ነው የሚገኙት። ስለዚህ እስኪ በትክክል የሚገኙበትን ሎኬሽን ንገረኝ። እሺ፣ እናመሰግናለን። እንግዲህ ቴምር ሪል ስቴት አዲስ ያወጣቸው ሳይቶች አሉ። ሶስት ሳይቶች ናቸው በአጠቃላይ አሁን አዲስ ያወጣናቸው። ሳር ቤት አካባቢ አንድ ሳይት አውጥተናል፣ አቧሪ አካባቢ አንድ ሳይት አውጥተናል። እንዲሁም ደግሞ ገላን ኮንዶሚኒየም አካባቢ ደግሞ የንግድ ሱቆችን በጣም ብርካሽ በሚባል ዋጋ አውጥተናል። ስለዚህ ያው የሳር ቤት ሳይታችን እንግዲህ ቅድም እንደነገርኩሽ በሳይት ደረጃ አራተኛ ሳይታችን ነው። ጥሩ የሚባል ሎኬሽን ላይ ያለው ከቫቲካን ኤምባሲ ወረድ ብሎ፣ በጣም በጥሩ ዲስካውንት ነው ያወጣ ነው። አቧሪ ያለው ሳይታችንም ልክ እንደዚሁ በጣም ጥሩ የሚባል ሎኬሽን ላይ ያሉት ሁለቱ እነዚህ ስለዚህ አዳዲስ ነገሮች አሉት እነዚህ ናቸው ማለት ነው በድርጅታችን በኩል በጣም አሪፍ ስለዚህ ሳር ቤቱ ሳይታችሁ የሚገኘው ቫቲካን ኤምባሲ አካባቢ ላይ ነው ማለት ነው ጥሩ የሚባል ቦታ ላይ ያለው በጣም ትክክል እሺ ቴድሮስ ህንፃዎቹ እንግዲህ ባለስንት ወለል ነው የሚሆኑት ፓርኪንግን ጨምሮ ምን ምን አይነት የተለያዩ የጋራ መገልገያዎች ሲኖሯቸዋል በጣም ጥሩ እንግዲህ ህንፃዎቹ የሚሆኑት ጂ ፕላስ ሀ አንድ ናቸው ከሶስተኛ ፎቅ ነው ሁሉም ሁለቱ የአዋሪያውም የሳር ቤት ሳይታችን የሚጀምሩ የሚያደርጉት የጋራ መገልገያ እንግዲህ ያው ፓርኪንግ ይኖረዋል፣ የከርሰ ምድር ውሃ ይኖረዋል፣ ከዛ ውጭ ሊፍቶች ይኖሩታል፣ ባካፕ ጀነሬተር አለው። እንግዲህ ከተማችን ውስጥ እንደሚታወቀው ትልቁ የህንፃዎች ችግር ውሃ ነው፣ አይደለም? ለዚህ ለዚህ ብሎ ድርጅታችን የከርሰ ምድር ውሃ ኦሬዲ ሬድ ያርጓል። ሁሌ ድርጅታችን አዳዲስ ሳይቶች ሲያወጣ ወይም ደግሞ አሁን ግንባታ ላይ ያሉት ሳይቶች በሙሉ ስናያቸው ኮመን የሚያደርጋቸው አንድ ነገር ምንድን ነው? ቴራስ ይኖራቸዋል። ስለዚህ ቆንጆ ቴራስ ኦሬዲ ይኖረዋል ማለት ነው። ፕሮግራም ምናምን ቢኖራቸው ቴራሳቸው ላይ ማድረግ ይችላሉ። ይሄ ለሳር ቤት ሳይታችን ብቻ አይደለም፣ ለሁሉም ሳይቶቻችን ኦሬዲ አፕላይ የሚደረግ ነው ማለት ነው። በጣም አሪፍ። ከሶስተኛ ጀምሮ ነው መኖሪያ የሆኑት ብልኛል እና እስከ ሁለተኛ ያለው የፓርኪንግ ስፔስ ነው የሚሆነው ማለት ነው። ኦፍኮርስ የፓርኪንግ ስፔስ እና ለደንበኞቹ ደግሞ ለነዋሪዎቹ ደግሞ ያው የሪሴፕሽን ኤሪያ አካባቢ ይደረግላቸዋል ማለት ነው። በጣም አሪፍ። እንግዲህ ቅድም እንዳልኩህ መሀል አዲስ አበባ ላይ ነው ሁለቱም ሳይቶቻችሁ የሚገኙት እና ለደንበኞቻችሁ ምን አይነት የሎኬሽን ቫሊዩ ይሰጣሉ? በጣም ጥሩ እንግዲህ ቅድም ደጋግመን እንዳልነው ቴምር አንዱ ለየት የሚያደርገው ያው ሎኬሽን ቤዝድ በጣም በተለየ ሁኔታ የተለያዩ ሎኬሽኖቹ ቆንጆ የሚባሉት ሎኬሽን መርጦ ነው የሚሰራው እና እንግዲህ ወደ ሳር ቤት ሳይታችን ስመጣ ለምሳሌ ስናነሳው ሳር ቤት ሳይታችን እንግዲህ የሚገኝበት የዲፕሎማት ኤሪያ ላይ ነው። ኤምባሲዎች የሚበዙበት፣ ዲፕሎማቶች የሚኖሩበት ትልቅ ኤሪያ ነው። ስለዚህ ደንበኞች ሳር ቤት ላይ ሲገዙ እንግዲህ የሚያገኙት የመጀመሪያው ጥቅም ያው መሀል ከተማ መሆኑ፣ ለመኖር በጣም አመቺ ቦታ መሆኑ ከፋሲሊቲ ኤሪያ ከእምነት ተቋማት ከሆስፒታል አገልግሎት ሰጭ ከሆኑ ተቋማት በቅርብ ቦታ መገኘቱ ከሱ በዘለለ ደግሞ የአፍሪካ ህብረት አጠገብ መሆኑ የራሱ ትልቅ ቫሉ ይኖረዋል። ሁለተኛ ሳር ቤት ሳይት ላይ ሁለተኛ የገዛ ሰው የሚያገኘው አድቫንቴጅ ምንድን ነው? የዲፕሎማቶች ኤሪያ ስለሆነ ፈርኒሽድ አድርጎ በዶላር ማከራየት ይችላል ማለት ነው። ይሄ ማለት ደግሞ በሌላው አገላለጽ ምን ይሆናል ማለት ነው? ደንበኞች ቤቱን ገዝተው ሪተርን ኢንቨስትመንታቸው ቤቱ የሚመለስበት ጊዜ በአጭር ዓመት ይሆናል ማለት ነው። ሌላ ቦታ እንደሚኖረው ብዙ ዓመታት አይፈጅበትም። በአጭር ዓመት በሶስት በአራት ዓመት የገዙበትን ቤት ይመልሱና ትልቅ አሴት እንዳስቀመጡ ይቆጠራል ማለት ነው። በጣም አሪፍ። ስለዚህ ለደንበኞቻችሁ እራሳቸው የሚኖሩበትም ቢያከራዩትም የተሻለ ጥቅም እና ኢንቨስትመንት የሚመልስ ቦታ ነው ማለት ትክክል። ትክክል። በምን ያህል ጊዜ ለማስረከብ ነው ሁለቱን ህንፃዎች እየገነባቸው ያለ፣ የማስረከቢያ ጊዜያችን ያው ቴምር እንግዲህ አንዱ ማይታማበትና ጥሩ ፕሮግረስ አለን ብለን የምናስበው የማስረከቢያ ጊዜያችን ነው። አሁን እንደ ፕሮግራም የተያዘው ከሁለት ዓመት ከስድስት ወር ከሶስት ዓመት ነው እናስረክባለን ያለነው። ሆኖም ግን ፋውንዴሽናችን ከወጣ በኋላ በጥሩ ፕሮግረስ ላይ ያለ ነው። ለዚህ አንዱ እንግዲህ ምስክር የሚሆንን ሳር ቤት አካባቢ የመጀመሪያ ሳይታችን ስናወጣ በዘጠኝ ወር እንግዲህ የደረሰበትን ፕሮግረስ ማየት እንችላለን ማለት ነው። አሁን ደግሞ እስቲ ወደ ዋና ወደመጣሁበት ወደ ዲስካውንቱ ልውሰድህ እና ምን ያህል ቅናሽ ነው ያደረጋችሁት? እስኪ ስላለው ነገር ንገረኝ። በጣም ጥሩ እንግዲህ ቴምር እንዳልኩሽ አዳዲስ ሳይቶች ሲያወጣ ከቅናሽ ጋር ነው አብሮ የሚመጣው። ከዚህ በፊት የነበሩ ጥሩ ኤክስፒሪያንሶች አሉን ሳር ቤት ላይ ከዚህ በፊት ያወጣናቸው እስከ 40 ፐርሰንት ዲስካውንት አድርገን የሸጥናቸው ነበሩ። እና እንዳልኩሽ የአራተኛ ሳይታችን ነው። በዚህ አራተኛ ሳይታችን ያደረግነው እስከ 35 ፐርሰንት ድረስ ቅናሽ አድርገናል። ያ ማለት ባለሁለት ሁለት መኝታ ከ5.7 ሚሊዮን ጀምሮ ደንበኞቹ መግዛት ይችላሉ ማለት ነው። ከዛ ውጭ ግን ከፈለጉ ደግሞ በ20 ፐርሰንት ቅድመ ክፍያ ይከፍሉ እና ቀሪው ከሁለት ዓመት ከስድስት ወር እስከ ሶስት ዓመት ድረስ እኛ በታይም ቤዝድ ሳይሆን በፕሮግረስ ቤዝድ ነው እናስከፍለው። ግንባታውን እያዩ በትክክል ቤታቸውን አይተው ከኛ ጋር አብሮ ይገነባሉ ማለት ነው። ስለዚህ ፓርትነር ሆነን ነው የምንገነባ ማለት ነው። ከዛ ውጭ ደግሞ 30 ፐርሰንት እና ከዛ በላይ ለሚከፍሉ ደንበኞች ደግሞ ከ15 ፐርሰንት እስከ 25 ፐርሰንት ደግሞ ዲስካውንት ሰተን እናስተናግዳለን ማለት ነው። ይሄ ለሳር ቤት ሳይታችን ብቻ ሳይሆን በዛው ልክ ለ አዋሪዎች ሳይታችንም ጭምር ይሰራል ማለት ነው በጣም አሪፍ ስለዚህ ጠቀም ያለ ዲስካውንትን ያዘጋጃ ያዘጋጀው በሚገባ ደረጃ ከዚህ ጋር ተያይዞ ደግሞ ቴምር ፕሮፐርቲስ በቅርቡ በተዘጋጀው የኢትዮ ሪል ስቴት አዋርድስ ላይ ቤቶችን በተመጣጣኝ ዋጋ በመሸጥ ተሸላሚ ሆናችሁ ነበረና ከዚህ ጋር እያይዘ እስቲ ቴምር ፕሮፐርቲስ ማን ነው እስካሁን ድረስስ ምን ምን አይነት ፕሮጀክቶችን ሰርታችኋል ኦኬ ታንክ ዩ በጣም ያው እንግዲህ ቴምር ፕሮፐርቲስ ያው ከተማ ላይ በቅርብ አመታት ወደ ገበያው ከተቀላቀሉ ግን ደግሞ በጣም ቤዚክ የሚባል በሪል ስቴት ኢንዱስትሪ ላይ ቤዚክ የሚባል ለውጥ ካመጡ ድርጅቶች ውስጥ አንዱ ነው። ወደ ሰባት ዓመት ሆኖታል። ወደ አምስት መቶ ዩኒቶች ኦልሬዲ ለደንበኞች አስረክበን ደንበኞቻችን እየኖሩ ነው፣ እያመሰገኑን እየኖሩበት ነው። ከዛ ውጪ በዚህ በቅርብ ዓመታት ደግሞ ጋርመንት አካባቢ፣ ሶማሌ ተራ አካባቢ የመኖሪያ አፓርትመንቶችን ኦሮሞ በማለቅ ላይ ያሉ አፓርትመንቶችን ገንብተናል። ሊሴ ትምህርት ቤት ጀርባ ሶስት ሶስት ፕሮጀክቶች እየገነባን ነው። እንዲሁም ደግሞ አያት አካባቢ ወደ አራት ፕሮጀክቶች አካባቢ አሉን። ከዛ ውስጥ ኦልሬዲ ሽያጫቸው አልቆ ለመረከብ የደረሱ የተወሰኑ ሽያጮች አሉን ማለት ነው። ስለዚህ ቴምር ፕሮፐርቲስ እነዚህን ነገሮችን በሙሉ እያረገን የመጣው ማለት ነው። ቅድም እንዳልኩሽ እንግዲህ አንዱ ትልቁ ቴምር የሚያስመርጠው ሎኬሽን ዋይዝ ነው። የምንመርጣቸው ሎኬሽኖች ለመኖርም ለኢንቨስትመንትም ቢከራዩም ቢኖርበትም በጣም የተሻለ ኦፕሽን ያለባቸው ሎኬሽኖች ናቸው የሚመርጠው። ከዛ በተጨማሪ ደግሞ የምናቀርባቸው ቤቶች ከዲስካውንታችን በተጨማሪ ደግሞ እኛ የምንሸጠው አንዱ ተመራጭ የሚያደረገን ያ በኢትዮጵያ ብር ነው የምንሸጠው። ሁለተኛ ደንበኞች አንድ የበገዙት ዋጋ ነው ቤታቸው የሚረከቡት፣ ምንም አይነት የዋጋ ጭማሪ ፕራይስ ካሌሽን የለውም። ይሄ ደግሞ ሲመጡ በግልጽነት ኦልሬዲ እናስረዳችኋለን ማለት ነው። ከዛ ውጭ ቅድም እንዳነሳሽልኝ በኢትዮሪስት አዋርድ ላይ ቴም ሪል ስቴት ድርጅታችን እንግዲህ ኢትዮጵያ ውስጥ ካሉ ሪልስቴቶች ቤትን በጣም በቅናሽ በሚባል ደረጃ እያቀረብን ነው የምንገኘው። ለዚህ ደግሞ እንግዲህ እውቅና ተሰጥቶን ኦሬዲ እንትን አድርገናል ማለት ነው። ያ ማለት በሪያሊቲ የሚታይ ደረጃ ነው። እንግዲህ አብዛኛው ሰው ቴስቲሞኒውን ሰጥቶ እየሰራበት ነው ያለው። ቅድም እንዳልኩሽ ለምሳሌ 35 ፐርሰንት ቅናሽ አድርገናል ስንል ኦሬዲ አንድ ሰው ከአንድ ቤት ከሶስት ሚሊዮን እስከ አምስት ሚሊዮን ባለው ዲስካውንት ያገኛል ማለት ነው። ከፍ ሲል ደግሞ ከዛ በላይ ከፍ ያለ ነገር ያገኛልና ቴምር ሪል ስቴት ይሄንን ይመስላል። በጣም አሪፍ። ስለዚህ ቴምር ፕሮፐርቲስ በከተማችን አዲስ አበባ ቁልፍ የሚባሉ ቦታዎች ላይ በተመጣጣኝ ዋጋ የተለያዩ ቦታዎች ላይ ቤቶችን እያለማች ነው የምትገኝ። በጣም ቆንጆ። እሺ፣ አሁን ደግሞ እስኪ ወደ አከፋፈል ሂደቱ ልመልስህ እና የአከፋፈል ሂደቱ ምን ይመስላል? ታይም ቤዝድ ነው ወይስ ፕሮግረስ ቤዝድ ነው የሚሆነው? ኦኬ፣ እንግዲህ የአከፋፈል ሂደታችን ፕሮግረስ ቤዝድ ነው። እንግዲህ ቴምር አንዱ የሚታወቅበትና በደንበኞቹ ጥሩ አመኔታ ካገኘበት ነገር አንዱ አከፋፈላችን ፕሮግረስ ቤዝድ መሆኑ ነው። ለምሳሌ አሁን ያለው አዲስ ባወጣናቸው ሳይቶች ሃያ ፐርሰንት ነው ቅድመ ክፍያ የምናስከፍለው። ከዚህ በፊት የመደበሩ ሳይቶቻችን ደግሞ የአስር ፐርሰንት ቅድመ ክፍያ አድርገን ነው። ስለዚህ ቀጣይ ክፍያ የምንጠይቀው እንዴት ነው? ውላችን ላይ ባስቀመጥ ነው መሰረት፣ በግንባታ ነው ካልን ግንባታው በትክክል መገንባቱን ደንበኛ ካየ በኋላ ለእሱ ማረጋገጫ ካገኘ በኋላ ነው ቀጣይ ክፍያ የምንጠይቀውና ። ስለዚህ አከፋፈላችን ፕሮግረስ ቤዝድ ነው ማለት ነው። ይህ ደግሞ መተማመንን ይፈጥራል። እሺ፣ ምን ምን አይነት የካሬና የመኝት አማራጮች ነው ያሏቸው? እሺ፣ ጥሩ። አሁን ባወጣናቸው አዳዲስ ሳይቶቻችን ላይ ለምሳሌ ሳር ቤትን ብንወስድ 81 ካሬ ባለ ሁለት መኝት አለ። ከዛ ውጭ ደግሞ ከ139 ካሬ ጀምሮ እስከ 153 ካሬ ባለ ሶስት መኝታ ይኖሩናል። ወደ አቧሬ ደግሞ ስንመጣ 78 ካሬ ባለ አንድ መኝታ ይኖረናል። ከ130 ካሬ ጀምሮ እስከ 144 ካሬ ደግሞ ባለሶስት መኝታ አማራጮች ይኖሩናል፣ ማለት ነው። ስለዚህ ሰዎች ይህን አማራጭ አይተው የፈለጉትን በርተው መግዛት ይችላሉ ማለት ነው። በጣም አሪፍ እንግዲህ፣ ቴድሮስ፣ ዲስካውንት ላይ እንደመሆናችሁ መጠን ዋጋችሁ በካሬ ስንት ነው? እንግዲህ አሁን አዲስ ላወጣናቸው ሳይቶች መቶ ፐርሰንት ለሚከፍሉ ሰዎች ለምሳሌ በካሬ ከ69 ሺህ ብር ጀምሮ እየሸጥን እንገኛለን ማለት ነው። ይሄ ዲስካውንት ደግሞ የሚቆየው በጣም ለአጭር ጊዜና ለተወሰኑ ቤቶች ስለሆነ እንግዲህ ደንበኞች ይህንን ዕድል በጊዜ እንዲጠቀሙበት ለመናገር ወዳለሁ። በጣም አሪፍ። እንግዲህ የእኛ ተመልካቾች ሀገር ውስጥም ያሉ ሀገር ከሀገር ውጭ ያሉ ሀገር ውስጥ ያሉ የእኛ ተመልካቾች እናንተ ጋር ቤት መግዛት ቢፈልጉ እንዴት ነው የሚያገኟቸው? በጣም ጥሩ እንግዲህ ሀገር ውስጥ ያሉ ከውጭ ሀገር ያሉ በተለያየ መንገድ እኛን ማግኘት ይችላሉ አድራሻችን ስልኮች ምናምን ይኖሩናል ከዛ ውጭ ግን ለምሳሌ ብዙ ጊዜ እንደ ኢሹ የሚነሳው ምንድነው ውጭ ሀገር ያሉ ሰዎች እኛን አግኝተው እንዴት አድርጎ ቤቱን ፕሮሰስ አድርገው መግዛት እንደሚችሉ ያ የብዙ ሰው ኢሹ ነው ብዬ አስባለሁ እናንተ ጋር ይኖራሉ ብዬ አስባለሁ እና ሰው ምንድነው የሚደረገው ለምሳሌ አንድ ሰው ከውጭ ሀገር እኛን በተለያየ የሶሻል ሚዲያ ፕላትፎርም አሁን ስክሪን በምናስቀምጣቸው ቀጥታ ስልኮች እና የዋትሳፕ ስልኮችን እኛን ማግኘት ይችላል። ሰው እኛን ካገኘ በኋላ እና የሚፈልገውን ምርጫ በዋትሳፕ በቪዲዮ ከላክንለት በኋላ ወደ ፕሮሰስ መግባት ሲፈልግ እንግዲህ በጣም ቀለል አድርገን ነው ደመኞቻችን የምናስተናግደው። ካሉበት ቦታ ሆነው ለምሳሌ አንድ ሰው ውጭ ሀገር ቢሆን የፈለገውን ቤት መርጦ ክፍያው ባለበት ሀገር ሆኖ ልኮ በሚፈልገው አካውንት ቀጥታ ወደኛ አካውንት ገቢ ተደርጎ ውል ተሰርቶለት ድርጅቱ በራሱ በዲችል ኮለት ሰውየው ባለበት ሀገር ሆኖ ፈርሞ አግሪመንቱን ወደኛ ያመጠዋል ማለት ነው። ያ ሀገር ውስጥ ያሉት ደግሞ ከስር ባለው ስክሪኖቻችን ላይ ባሉ ስልኮች ቀጠሮ አስይዘው ወደ ቢሮ መጥተው የሚፈልጉትን ኢንፎርሜሽን ማግኘት ይችላሉ ማለት ነው። እሺ ቴድሮስ፣ እንግዲህ በመጨረሻም ማስተላለፍ የምትፈልገው መልክት ካለ እድንልስጥ። እሺ፣ አመሰግናለው። እንግዲህ ቅድም እንዳወራ ነው አሁን አዳዲስ ያወጣናቸው ሳይቶች ላይ ያሉት ዲስካውንቶች በጣም ለአጭር ጊዜ እና ለተወሰነ ቤቶች ስለሆኑ ሰዎች በጊዜ መጥተው ደንበኞች ይህን ድል እንዲጠቀሙበት በዚሁ መልእክቴን ማስተላለፍ ፈልጋለሁ። እንግዲህ በዚያው አጋጣሚ ቅድም እንዳልኩሽ ካወጣናቸው ሳይቶቻችን አንዱ ገላ ነው። ኮንዶሚኒየም አካባቢ የሚገኘው ሱቆች አሉ። እዛ ለንግድ ሱቆች የሚሆኑ ሰዎች ፍላጎት ካላቸው በጣም ቅናሽ በሚባለው ዋጋ ከ2.5 ሚሊዮን ጀምሮ ወይም ደግሞ ቅድመ ክፍያው ከ500 ሺህ ብር ጀምሮ የንግድ ሱቆችን ገላን ኮንዶሚኒየም አካባቢ መግዛት እንደሚችሉ በዚሁ አጋጣሚ መግለጽ መዳለው አመሰግናለሁ። በጣም አሪፍ ስለዚህ፣ ደንበኞቻችሁ መኖሪያ ቤት ቢፈልጉ የንግድ ሱቆች ቢፈልጉ እናንተ ጋር ማግኘት ይችላሉ። በትክክል ሁለቱንም ማግኘት ይችላሉ። እንግዲህ አዲሶቹ ሳይቶቻችሁ ላይ ያለውን መረጃ ለእኔና ለተመልካቾቼ ስለነገርከን እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እኔም ስለመጣችሁ መልካም ጊዜ ተመልካቾቼ በቴምር ፕሮፐርቲስ የነበረኝ ቆይታ ይህንን ይመስል ነበር። በቪዲዮ እንደተከታተላችሁት ለአጭር ጊዜ የሚቆይ ዲስካውንት አድርገዋል። ስለዚህ ቤቶችን ከ69ሺህ በካሬ ማለት ነው ጀምሮ ማግኘት ትችላላችሁ። ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።